የኢትዮጵያ ሰብዓዊ መብቶች ጉባኤ ተጥሎበት የነበረው እግድ መነሳቱን ተከትሎ ስራ መጀመሩን አስታወቀ። የኢትዮጵያ ንግድ ባንክ በ20/80 እና 40/60 ኮንዶሚኒየም ንግድ ቤቶች ላይ የወለድ ምጣኔ ጭማሪ አደረገ። በኦሮሚያ ክልል ፈንታሌ ወረዳ የሚገኙ የከረዩ አርብቶ አደሮች በአካባቢው በተከሰተው ድርቅ ጉዳት እየደረሰባቸው ቢሆንም ከመንግስት ምንም ድጋፍ እንዳላገኙ ተሰምቷል። የኢትዮጵያ ዜጎች ለማህበራዊ ፍትሕ ኢዜማ ገዢው ብልጽግና ፓርቲ በአገራዊ ምክክር ሂደት ጣልቃ ከመግባት እንዲቆጠብ አሳሰበ። የኢትዮጵያ መገናኛ ብዙኃን ባለሥልጣን ከኢፌዴሪ ሰላም ሚኒስቴር ጋር በመተባበር በሰላም ግንባታ ዙሪያ ከንግድ መገናኛ ብዙኃን ኃላፊዎች ጋር ውይይት አደረገ። ብሔራዊ በዓል ያልተደረገው አንጸባራቂው የካራማራ ድል በበጎ ፈቃደኛ ወገኖች ብቻ ተከብሮ ዋለ የሚሉ ዜናዎች በዝርዝር ይቀርባሉ። ሰላም፣ የማግስት ሚዲያ ተከታታዮች ቻናላችንን ሰብስክራይብ እና ላይክ በማድረግ እንድትወዳጁ እየጋበሱ ወደ ዜናው አልፋለሁ። ማግስት ሚዲያ የኢትዮጵያ ሰብዓዊ መብቶች ጉባኤ ተጥሎበት የነበረው እግድ መነሳቱን ተከትሎ በዋና መስሪያ ቤቱም ሆነ በቅርንጫፍ ጽህፈት ቤቶች ስራ መጀመሩን አስታወቀ። የሲቪል ማህበረሰብ ድርጅቶች ባለስልጣን ከተቋቋሙለት ዓላማ ውጪ ተንቀሳቅሰዋል፣ ገለልተኛም አይደሉም በሚል ካገዳቸው የሰብዓዊ መብት ድርጅቶች አንዱ ኢሰመጉ በታህሳስ ወር አጋማሽ ታግዶ የነበረ ሲሆን ተቋሙ ዳግም ስራ መግባቱን አስመልክቶ ባወጣው መግለጫ ነፃና ገለልተኛ ሆኖ ህግን ጠብቆ የሚሰራ ኃላፊነት የሚሰማው ተቋም መሆኑን በመጥቀስ እግዱ ካተያየ መነጨ ሊሆን እንደሚችል በማሰብ ከባለስልጣን መስሪያ ቤቱ ጋር ሲወያይ መቆየቱን ገልጿል። እግዱ በተላለፈበት ወቅት ኢሰመጉ ባወጣው መግለጫ ተቋሙ የታገደው በፖለቲካ እንቅስቃሴ ውስጥ በመሳተፉ መሆኑን በመጥቀስ የሚሰራጨው መረጃ መሰረተ ቢስ መሆኑን በመግለጽ የሰብዓዊ መብቶች መከበር ለዲሞክራሲያዊ ስርዓት ግንባታና ለሕግ የበላይነት መከበር መስራቱን እንደሚቀጥል አስታውቋል። በሰራተኞቹ ላይ በመንግስት የጸጥታ አካላት ከፍተኛ ማዋከብና ጫና እየደረሰ መሆኑንም አስታውቆ ነበረ። በኢሰመጉና በሌሎችም የሲቪል ማህበረሰብ ድርጅቶች ላይ እግድ የተጣለው መንግስት በዜጎች ላይ የሚያደርሰውን የሰብአዊ መብት ጥሰት በማጋለጣቸው የሚሉ አስተያየቶች እየተደመጡ ነው። በቅርቡ እግዱ የተነሳው የበርካታ ሰብአዊ መብት ተቋማት በጀት የሚሸፈነው በአሜሪካዊ ድርጅት ዩኤስኤአይዲና በሌሎችም የውጭ ተቋማት የነበረ ከመሆኑ ጋር ተያይዞ ከዚህ በኋላ የዩኤስ አይዲና የሌሎችም ረጂ ተቋማት ድጋፍ ብዙም ላይ ቀጥል ይችላል። ስለዚህ እነዚህ ሀገር በቀል የሰብአዊ መብት ተቋማት በራሳቸው ጊዜ ተዳክመው ይከስማሉ ከሚል ሳቤ እንጂ ከቅልብ የመነጭ አለመሆኑን ለጉዳዩ ቅርበት ያላቸው አስተያየት ሰጪ ለማግስት ሚዲያ ገልጸዋል። ኢሰመጉ ከመንግስታዊው ተቆጣጣሪ ድርጅት ጋር መግባባት ላይ በመደረሱ ከየካቲት 25 ጀምሮ ወደ ስራችን ተመልሰናል ብሏል። የኢትዮጵያ ንግድ ባንክ በ20/80 እና 40/60 ኮንዶሚኒየም ንግድ ቤቶች ብድር ላይ የወለድ ምጣኔ ጭማሪ ያደረገ። ባንኩ ለሚሰጣቸው የብድር አገልግሎት የሚያስከፍለው የወለድ ክፍያ ምጣኔ በገበያው ላይ ከሚታየው የወለድ ምጣኔ አንጻር አነስተኛ በመሆኑ በዘላቂ ትርፋማነቱ ላይ ከፍተኛ ተጽዕኖ እንዳሳደረበት በመግለጽ ነው ጭማሪ ያደረገው። ባንኩ ይፋ ያደረገው የዋጋ ማሻሻያ ሰንጠረዥ እንደሚያሳየው በ20/80 ና 40/60 የጋራ መኖሪያ ቤቶች ውስጥ ለሚገኙ ሱቆች ለተወሰደ ብድር የሚያስከፍለው የወለድ ምጣኔ ከ15.5 ወደ 16.5 በመቶ ከፍ ተደርጓል። ጭማሬው የኮንዶሚኒየም መኖሪያ ቤቶችን የማያካተት ሲሆን ለመኖሪያ ቤቶች የነበረው የ12 በመቶ ወለድ ምጣኔ ባለበት ይቀጥላል ተብሏል። ባንኩ በሌሎች የብድር አገልግሎቶችም ላይ የወለድ ምጣኔ ጭማሪ ያደረገ ሲሆን ለአጭር ጊዜ ከውጭ ለሚገባ የገቢ ምርት በሚሰጠው ብድር ላይ የሚጠይቀው ወለድ 17 በመቶ ወደ 18 በመቶ ከፍ እንዲል ተደርጓል። ከውጭ እቃ ከመጫኑ በፊት ወይም ፕሪሺፕመንት የሚሰጠውና ለንግድ ስራ በሚሰጣቸው ብድሮች ላይ የሚጠይቀው የወለድ መጠንም ከ8.8 ወደ 12 በመቶ ከፍ ተደርጓል። ከውጭ ምንዛሬ ማሻሻያው በኋላ የኑሮ ውድነቱ ዜጎችን ያማረረ ሲሆን ለአደባባይ መናፈሻ መንገድና ቤተ መንግስት ግንባታ በርካታ ሚሊየን ብሮች እየወጡ የዜጎች ኑሮ ግን ከእለት ወደ እለት እያሽቆለቆለ መኖር የማይችሉበት ደረጃ ላይ መድረሳቸውን የሚናገሩ በርካቶች ናቸው። በኦሮሚያ ክልል ፈንታሌ ወረዳ የሚገኙ የከረዩ አርብቶ አደሮች ላለፉት ሶስት ወራት በአካባቢው በተከሰተው ድርቅ ጉዳት እየደረሰባቸው ቢሆንም ከመንግስት ምንም አይነት ድጋፍ እንዳላገኙ ተሰምቷል። በወረዳው ስምንት ቀበሌዎች በተከሰተው በዚህ የድርቅ አደጋ የውሃና ግጦሽ እጥረት ምክንያት በርካታ እንስሳት እየሞቱ ነው ተብሏል። የአካባቢው ነዋሪዎች ከዚህ ቀደም መሰል ችግር ሲያጋጥም ወደ አጎራባች የሀረርጌና የአርሲ ወረዳዎች በመሄድ ለከብቶቻቸው ውሃና ግጦሽ ማግኘት ይችሉ እንደነበር፣ አሁን ግን በጸጥታ ችግር ምክንያት መንቀሳቀስ አለመቻላቸውን ለክስተቱ ቅርበት ካላቸው ምንጮች ለማወቅ ተችሏል። የአካባቢው ነዋሪዎች በመንግስትና በሸኔ መካከል የሚደረገው ጦርነት ችግሩን እንዳባባሰው የገለጹ ሲሆን መንግስት ለሸኔ ድጋፍ ታድርጋላችሁ በሚል እየቀጣን ነው የሚል ቅሬታ እንዳላቸው ምንጮቻችን ገልጸዋል። ባለፉት ሶስት ዓመታት የአካባቢው ነዋሪዎች በድርቅና በጦርነት፣ ከቅርብ ጊዜ ወዲህ ደግሞ በመሬት መንቀጥቀጥ ሰላማዊ የተረጋጋ ኑሮ ለመኖር ፈተና እንደሆኑባቸው በተደጋጋሚ ገልጸዋል። ከሶስት ዓመት በፊት በአካባቢው በተፈጠረ የጸጥታ ችግር ምክንያት የከረዩ አባገዳ ከድር ሐዋስ ቦሩ ከመገደላቸው ጋር ተያይዞ መንግስትና የኦሮሞ ነጻነት ሰራዊት ሲወነጃጀሉ የነበረ ሲሆን የሟች ቤተሰቦች ገዳዮቹ የጸጥታ ኃይሎች ናቸው በማለት ለቢቢሲ አማርኛ መናገራቸው ይታወሳል። የኢትዮጵያ ዜጎች ለማህበራዊ ፍትሕ ኢዜማ ገዢው ብልጽግና ፓርቲ በሀገራዊ ምክክር ሂደት ላይ ጣልቃ ከመግባት እንዲቆጠብ አሳሰበ። የፓርቲው ስራ አስፈጻሚ ምክር ቤት ከየካቲት 22 እስከ 24 2017 ዓ.ም ተመረጠ በቢሾፍቱ ከተማ ያደረገውን ስብሰባ መጠናቀቁን ተከትሎ ባወጣው መግለጫ ገዢው ፓርቲ በአንዳንድ አካባቢዎች እንደተስተዋለው የተለያዩ ጣልቃ ገብነቶችን በመፈጸም አመኔታውን ከመሸርሸር እንዲቆጠብ አሳስባለሁ ብሏል። ከዚሁ ጋር በተያያዘም ሀገራዊ ምክክሩ ሙሉ በሙሉ ስኬታማ እንዲሆን በተለያዩ አካባቢዎች ነፍጥ አንስተው የሚፋለሙ ኃይሎች ተሳታፊ መሆን እጅጉን አስፈላጊ ነው ያለው ይዜማ መንግስት ከመገናኛ ብዙሃን ጥሪ ባለፈ በድርድር ን በሽምግልናና ሰላምን ለማምጣት በሚያስችሉ ማናቸውም አማራጭ መንገዶች ተጠቅመው ግጭቶቹ የሚቆሙበት ሁኔታ እንዲያመቻች ጥሪ አቅርበዋል። በሌላ በኩል ኢዜማ በቀጣዩ ሀገራዊ ምርጫ ላይ ጠንካራ ተፎካካሪ ሆኖ እንደሚቀርብ እየገለጸ ሲሆን ይህንንም ማሳካት እንዲያስችለው በቅርቡ በፓርቲው መሪ ፕሮፌሰር ብርሃኑ ነጋ የሚመራ የምርጫ አስተባባሪ ኮሚቴ ሰይሞ ወደ ስራ የሚገባ መሆኑን ገልጿል። ከ2010 ዓ.ም ምህረት ለውጥ በኋላም ቢሆን በዘውግ ማንነት ላይ የተመሰረተው የፖለቲካ ሂደት የሀገራችንን እድገትና ዲሞክራሲ ወደኋላ ኋላ በማስቀረት ዛሬም እልባት ስላላገኘ ለዜጎች መፈናቀል፣ ሞትና ሰላም ማጣት መንስኤ መሆኑን ቀጥሏል ያለው የኢዜማ መግለጫ ፓርቲው አባላቱንና ፍላጎት ያላቸውን ሀገር ወዳድ ዜጎች ለማሰልጠን አካዳሚ ገንብቶ የመጀመሪያ ዙር ሰልጣኞችን ወደ አካዳሚው ለማስገባት ከተለያዩ የሀገራችን ክፍሎች የተመዘገበው አባላትን በመመልመል ላይ መሆኑን አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢፌዴሪ ሰላም ሚኒስቴር ጋር በመተባበር በሰላም ግንባታ ዙሪያ ከንግድ መገናኛ ብዙሃን ኃላፊዎች ጋር ተወያየ። የመገናኛ ብዙሃን ባለስልጣንና ሰላም ሚኒስቴር በመተባበር ለንግድ መገናኛ ብዙሃን ባዘጋጁት ስልጠና ላይ በንግድ መገናኛ ብዙሃን ዘርፍ የተሰማሩ ታዳሚዎች ተገኝተዋል። ከተሰብሳቢዎች ባገኘነው መረጃ መሰረት የስብሰባው ዓላማ ሚዲያዎች እስካሁን ለሰላም ያደረጉት አስተዋጽኦና ወደፊትስ ምን ማድረግ አለባቸው የሚል መሆኑን ተረድተናል። የኢትዮጵያ መገናኛ ብዙሃን ባለስልጣን ሚዲያዎች በአመዛኙ አዎንታዊ ሚና መጫወታቸውንና ሁኔታውን በአዎንታዊ እንደሚመለከተው፣ በአንጻሩ የሰላም ሚኒስቴር ደግሞ ሚዲያዎች ወደ አሉታዊ የሚያመዝን ሚና እየተጫወቱ ነው የሚል ግምገማ እንዳለው በስብሰባው ላይ የተሳተፈ አንድ ግለሰብ ለማግስት ሚዲያ ገልጿል። ወደፊትም የሰላም ሚኒስቴር ከሚዲያዎች ጋር አብረው ለመስራት ፍላጎቱ እንዳለው የታወቀ ሲሆን በምን መልኩ የሚለውን ግን አልተብራራም። ኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ ውስጥ የሚገኙ ብዙሃን መገናኛዎችን ለመቆጣጠር የተመሰረተ ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነ ገለልተኛ መንግስታዊ ተቋም ነው ቢባልም ባለፉት ዓመታት እንደታየው የኢትዮጵያ ሚዲያ ምህዳር እየጠበበ ጋዜጠኞች እየታሰሩና እየተሰደዱ ይገኛሉ። የሚዲያ ነፃነት እየታፈነ መገናኛ ብዙሃን መስራት በማይችሉበት ሁኔታ ውስጥ ይገኛሉ። ድንበር የለሽ የጋዜጠኞች ቡድን አሬሴፍ ባወጣው መረጃ መሠረት ኢትዮጵያ የመገናኛ ብዙሃን አፈና ካለባቸው ሀገራት አንዷ መሆኗንና ከ180 ሀገራት 141ኛ ደረጃ ላይ እንደምትገኝ በሪፖርቱ አመልክቷል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባወጣው መረጃ ደግሞ ከፈረንጆቹ 2020 እስከ 2024 ባሉት አራት ዓመታት 54 ጋዜጠኞች መሰደዳቸውን የገለጸ ሲሆን በመንግሥት የሚደርስባቸውን እስር አፈናና እንግልት ሸሽተው የተሰደዱ ጋዜጠኞች ቁጥር 100 ይደርሳል የሚሉ ወገኖች አሉ። ብሔራዊ በዓል ያልተደረገው አንጸባራቂው የካራማራ ድል በበጎ ፈቃደኛ ወገኖች ብቻ ተከበረ። ወራሪውን የሶማሊያ ተስፋፊ ኃይል ለመመከት በተደረገው ተጋድሎ የካራማራ ድል 47ኛ ዓመት ካራማራ የኢትዮጵያውያን ድል በሚል መሪ ቃል ተከብሯል። ዝግጅቱ በበጎ ፈቃደኞች የተከበረ ሲሆን አዘጋጆቹ የኮረማሽ ጉዞ ማህበር፣ የቀድሞው የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማኅበራት ኅብረት፣ የኢትዮጵያና ኩባ ህዝቦች ወዳጅነት ማህበር፣ የአዲስ አበባ ባህል ቱሪዝምና ኪነ ጥበብ ቢሮ ናቸው። በዝግጅቱ የአገር መከላከያ ሰራዊት ተወካይ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንትና በኢትዮጵያ የኩባ አምባሳደርና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። የካቲታ 6 1970 ዓም ስትራቴጂካዊ የካራማራ ተራራ ከሶማሊያ ወራሪ ጦር ነፃ ወጥቶ በኢትዮጵያ ወታደሮች ቁጥጥር ስር የዋለበት ዕለት ነው። የሶማሊያ ወራሪ ሰራዊት ይገባኛል የሚለውን የኢትዮጵያን ክፍል በወረራ በያዘበት በ1969 ዓም በምስራቅ ኢትዮጵያ በኩል የኢትዮጵያን ድንበር ጥሶ ገብቶ ነበረ። የሶማሊያ ሰራዊት ከጅግጅጋ በስተምዕራብ በኩል ባለው የካራማራ ተራራ ላይ ማዘዣ ጣቢያውን በማድረግ በከፍተኛ ደረጃ መከላከሉን ቀጠለ። ሆኖም በደረሰበት ብርቱ ምት የካቲት 26 1970 ንጋት ላይ በካራማራ ተራራ ላይ የሽንፈትን ጽዋ ተጎነጨ። ከካራማራ ድል በኋላ የሶማሊያ ሰራዊት ሙሉ ለሙሉ ኢትዮጵያን ለቆ ሲወጣ ጦርነቱ በኢትዮጵያ የበላይነት ተጠናቀቀ። በኢትዮጵያ በኩል 18200 ሰዎች መሞታቸውና 29200 ቁስለኛ መሆናቸው፣ በሶማሊያ በኩል ደግሞ 15900 ሞትና 26200 ቁስለኛ መሆናቸው ተዘግቧል። በአድዋ ከተሰዋው ሶስት እጥፍ የሚጠጋ ሰራዊት ያለቀበት የሶማሊያ ወረራና ጦርነት የተቋጨበት የካራማራ ድል መዘንጋት እንደሌለበት አገር ወዳድ ዜጎች ይናገራሉ። የካራማራ ድል እንደ አድዋ የመላው ኢትዮጵያውያን የጋራ ድል በመሆን በብሔራዊ ደረጃ ሊከበር ይገባዋል የሚሉ አስተያየቶች እየተደመጡ ነው። የተወደዳችው የማግስት ሚዲያ ቤተሰቦች የዛሬው ዜናችን ይህን ይመስል ነበር። ሰላም።